በ2017 በጀት ዓመት በመንግስትና መንግስታዊ ባልሆነ ግብረ ሰናይ ድርጅት ጋር በመተባበር የክልሉን የንጹህ መጠጥ ውሃ ሽፋን ከነበረበት ወደ ተሻለ ደረጃ ማሳደግ እንደተቻለ ነው የዕለቱ ክብር እንግዳ አቶ አብርሃም ማርሻሎው በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ የተናገሩት። 2013 ላይ 8 38% ከነበረበት በዚህ ዓመት አሁን ቅድም እንደገለጽኩት 65% እንዲደርስ ሆኗል ማለት ነው። ስለዚህ ይሄ አመርቅና በጣም ውጤታማ ስራ ነው ብሎ መውሰድ ነው የሚቻለው። በክልሉ የህዝቡን በአመት ሁለትና ከዚያ በላይ የማልማት ጥያቄ ለመመለስ የመስኖ ዘርፍ የተሻለ አፈጻጸም ተግባር ላይ ከመገኘትም በላይ ለሌሎች ተሞክሮ በሚሆን ደረጃ ላይ እንደሚገኝ ነው ቅርንጫፍ ጽህፈት ቤት ኃላፊ የገለጹት። የመስኖ ግንባታ ፕሮጀክት ነው። በፕሮጀክት ደረጃ ከፍተኛ ሁኔታ ከፍተኛ ሀብት በመመደብ እንደዚሁም አጥንቶ ምን ውሃ አለን፣ ምንድን ነው ፖቴንሻላችን ምንድን ዲዛይን እንዴት ይሰራ የሚለውን ዲዛይንን መጀመሪያ አጥንቶ ያለውን የውሃ ፖቴንሻሉን ለይቶ ከዛ በኋላ የዲዛይን ስራ ሰርቶ ከዛ በኋላ ግንባታውን በመስራት በከፍተኛ ሁኔታ በጣም ትንሽ ቁጥር ከነበረበት ባለፉት አመታት ጥቂት ከነበረበት ብዙ ሀብት ማፍራት የሚያስችል ኢቭን ከአንዳንድ አካባቢዎች ለተሞክሮ ጭምር የሚሆን በሀገር ደረጃም ተሞክሮ ሊሆኑ የሚችሉ የመስኖ ግንባታ ስራ ተሰርቷል። በክልሉ የውሃ አቅም ደረጃ ለማሳደግ የሀዋሳ ዩኒቨርሲቲ የማጥናቱን ተግባር እያከናወነ እንደሚገኝና ጥናቱን ሶስት አመት የፈጀ ቢሆንም በአሁኑ ወቅት ዘጠና ከመቶ መገባደዱን ነው የክልሉ ውሃና ማዕድን ኢነርጂ ኃላፊ አቶ ከበደ ገኑሌ ያስታወቁት። ውሃ ፖቴንሻል ምን ይመስላል የሚለውን ጥናት ለማገባደድ ደርሰናል ማለት ነው። ለሶስት አመት የፈጀ ጥናት ነው። ዘጠና ፐርሰንት ማህበረሰባችን ጤናማ ሆኖ እንዲኖር ያው በውሃ ወለድ የሚመጡ በሽታዎችን በቀላሉ ሲከላከል በውሃ ጥራት ላይ ሰፊ ትኩረት ሰጥተን የሰራንበት አመት ነው ማለት ይቻላል። በክልሉ ከዚህ ቀደም የማይታወቁ የማዕድን አይነቶች በአሁኑ ወቅት በተለያየ መልኩ መገኘታቸውን ነው አቶ ከበደ ገኑሌ የገለጹት። በኢነርጂውም ዘርፍ በርካታ ተግባራት እየተከናወኑ ያሉና ህዝቡን ውጤታማ ማድረግ መቻላቸውን ነው የሲዳማ ክልል ውሃና ማዕድን ኢነርጂ ቢሮ ኃላፊ ያስታወቁት። ከዚህ በፊት ምን አይነት ማዕድናት አሉ ተብሎ በውል የማይታወቅበት ጊዜ ነበረ። እኛ አሁን ሀያ አስራ ሰባት ላይ የማዕድን ጥናትና ዲዛይን በሰፊው የሰራንበት ከዚህ በፊት በክልሉ ውስጥ ተጠንቶ ያልታወቁ የማዕድናት አይነቶች የተገኙበት እስከ ሀያ አራት የሚሆኑ የማዕድናት አይነት አጥንተን ያገኘንበትና ከዚህ በፊት ይቀርብ ከነበረው የወርቅ መጠን በዚህ አመት በጣም እጅጉ ከፍ ያለበት ከዚህ በፊት በአስር ቤት አስራ አምስት ኬጂ ወደ ብሔራዊ ባንክ ይቀርብ ነበረ። በዚህ አመት በተለየ መልኩ 192 ኪሎ ግራም ወደ ብሔራዊ ባንክ ማቅረብ የቻልንበት በክልሉ ለመጣው ለውጥ የተሻለ አፈጻጸም ላሳዩ ዞኖችና ወረዳዎች የእውቅና ሽልማት እንደተበረከተላቸውም ነው አቶ አብርሃም ማርሻሎ ያብራሩት። ጥሩ ስራ የሰሩ ያሳኩ ሰዎችን በማጠቃለያው እውቅና የሚሰጥበት፣ እንደዚሁም ጠንካራውን ጠንክርና በርታ የሚባልበት፣ ድክመት የታየባቸውን ቶሎ ከዚህ ችግር እንድትወጡ የሚባል መድረክ ነው። ሽልማቱ ከተበረከተላቸው ወረዳዎችና ዞኖች መካከል በንሳ ወረዳ አስተዳደር ዋና አስተዳዳሪ አቶ መስፍን አየለና የሰሜናዊ ዞን ከተማና መሰረተ ልማት መምሪያ ኃላፊ ተሸላሚዎች ሲሆኑ ሽልማቱም ለቀጣዩ ለሚሰራው ተግባር ያነሳሰናልም ብለዋል። አምስት ስትራቴጂክ የሆኑ ነገሮች ላይ ስለሰራን ያው ዛሬ ከሞላ ጎደል ህዝባችን ተጠቃሚ የመሆን ጀምሯል። በመል ያው ልዩ ተሸላሚ ሆነናል። በመሸለማችን ያው እጅግ በጣም ደስ ብሎኛል። እንደ ራስም ያው የበንሳ ወረዳ አመራሮችን ህዝቦችን ያው አብሮን የደገፉን ከክልሉ መንግስትና እስክ በዞንም ደረጃ ካሉ አመራሮችን እጅግ በጣም ሊያመሰግን ወዳለው የቅንጅት የድምር ውጤት ስለሆነ ከፍተኛ ደስታ ነው የሰማኝ።